አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ኡስታዝ ደህና ናችሁ? እንዴት ናችሁ? አልሐምዱሊላህ አፍያችሁ ደህና ነው? አልሐምዱሊላህ። ለውጥ ያለው ለውጥ እንሻላህ። ፊት ሰሞኑ ባለፈው በጣም ለውጥ አምጥቶ ነበር በርትም በጣም ደስ የሚል ባህሪው ተለውጦ ትንሽ ሽንት መሽናት ያለው ብዙ ሁኔታዎች ተለውጦ ነበር፣ እና በዚህ ሰሞን ደግሞ በጣም አመመው። ይሄኛው ስድስት ቀን አስካር ሲጀመር በጣም አሞት እንትን ምንድነው? ተውከት ነው እና ውስጡ ያቃጥሏል። በጣም ከባድ ውሃ ይጠጣል፣ እና ለሰው ይመታል። ከባድ ህጻናቶችን ማምታት፣ መቆናጠጥ በጣም ባህሪዎቹ ለየት አለ። ከበ በፊት ማለት ነው። ህይወቱ አሻሽሎ መጀመሪያ ህይወት እንደገና ብዙ ነገርም ትእዛዝም ሰውም ያለው ነገር ለውጥ አምጥቶ ይቀበላል እና ከዛ በኋላ ለውጡ እንትኑ በጣም ተቀየረና አሁን ሰሞኑ ደግሞ አልሐምዱሊላህ ትላንትና ዛሬ በጣም ደህና ነው። እንትን በጣም የሚያሳውቅ ማስታወቅ ምንም ተውቶታል ደህና ነው እና ሁለት ቀን አለ እንቅልፍ አሳድሩን፣ ቀኑም ሌሊቱም እየተማታ ምናምን ለውጥ በጣም እንትን አረብን ተቀይሮብን እና እናሳውቃለን ብለን እኛም፣ ደግሞ ትንሽ ከጤናው ጋር ከሌላ እንትን ጋር ከሆነ ብዬ የሚል ነገር ተጠራጥረ ነበር። ከሁለት አንዱ ይሆናል ብለን እኛ ደግሞ በቃ ሳናጠራ አንንገራችሁ ብለን ነው እንትን ያልነው። ግን ውስጡ እንደሚያቃጥለው ነገር ነው፣ ውሃ በጣም ያስጠጣው ነበር። ከዛ በጣም አስታወቀው። ከዛ በኋላ ግን ሌሊቱ እንደዚሁ አሳደረንና የማግስቱ ያው ትላንትና ዛሬ ደህና ነው። ግን ከትላንት ወዳ በጣም ከኢቀም ኢዱ ከዋለ በኋላ በጣም ነው ያስቸግረውን የነበረው። አሁኑ ሁለት ቀን ነው አሁን አልሐምዱሊላህ ሁለት ቀን ደግሞ በጣም ደህና ነው እና ቢቀላቀልም ደህና ነው። እና ሲያመው ደግሞ ሽንቱ መቆጣጠር አይችልም፣ ውሃ በጣም ይጠጣል። አሁን ኢንሻአላህ መጨረሻውም አላህ እንግዲህ ባላህ ተስፋ አልቆረጥንም፣ እንጠብቃለን። ባላህ ተስፋ አንቆርጥም። ይህ ይመስላል ውስጥ አሰላሙ አለይኩም ወራህመቱላሂ ወበረካቱ።